ስትጸልዩ እንዲህ በሉት። ክርስቶስን በህይወታችሁ ተቸግራችሁ ከሆነ ተጨንቃችሁ ከሆነ በህይወታችን ጭንቅ ካለ ጌታ ሆይ፣ ለሳምራዊቷ ያልካትን የህይወት ውሃ ለእኔም ስጠኝ፣ ጌታ ሆይ፣ ይህን የህይወት ውሃ ስጠኝ እንበለው። ይህን ውሃ ስጠኝ፣ ይህን የማያስጠማ ውሃ፣ ይህን ከሆድ ውስጥ የሚፈልቅ የዘላለም የህይወት ውሃ፣ ይህን የችግር የጭንቅ መገላገያን ሁሉ ውሃ፣ እባክህ ጌታ የሆን ውሃ ስጠኝ። ይህ ውሃ ለማንም ነው የሚሰጠው። ግን እንዲሁ ደግሞ አይሰጥም። እንዲሁ አይሰጥም ስንል ክፍያ ኖሮት አይደለም፣ ደጅ ጥናት ኖሮት አይደለም። አንድ መስፈርት ግን አለው። ክርስቲያኖች፣ ዛሬ አሁን ባጭሩ ትምህርቴን የማጠቃለለው ይህን ውሃ ለመጠጣት፣ ማያስጠማውን ውሃ ለመጠጣት ማድረግ የሚገባንን ነገር ነው። ምናስቀድሰው ለምንድን ነው? ምንጾመው ምንጸልየው ለምንድን ነው? ምን ሰግደው ምን መጸውተው ለምንድን ነው? ምን ፈልገን ነው? ነገሩኝ እስኪ ምንድን ፈልገን ነው ይህን ይህን የምናደርገው? የዘላለምን ህይወት ነው አይደለም? በምድሩ ላይ ተመልከቱ በምድር ላይ ህይወታችን የሚስተካከለው በነገራችን በትክክል የሚስተካከለው የሰማዩን ህይወት የሚያስገባ ውሃ በህይወታችን ስንቀዳሉ ነገራችን አልስተካከል ያለን ያን ውሃ ስላልቀዳ ነው ለዛ ነው የማያስጠማ የሚለው ለምን ሌላው ያስጠማል ለምሳሌ ህይወታቸውን ለማስተካከል ብዙ ሰዎች ጠንቋዮች ጋር ሄዱ አሁንም ግን ይጠማሉ ሀብታሞችን እዩአቸው ለምሳሌ ሄዱ ጠቢቡም ሄዱ ጉቦም ሰጡ አንዳንዶቹ ማለት ነው ሁሉም አይደለም። ሀብት ያገኛሉ ግን ጥማቸው ይረካሉ አይረኩም። ማን ነው በሀብቱ የህይወት ጥሙ የረካው? ውስኪ ቤጠጣ አይለቀው፣ ሰበን ስታር ሆቴል ቢያድር ምንም ሲቃዥ ያድራታል። የህይወት ውሃ እስካልቀዳ ድረስ አይረካም። ስልጣን የቀዱ ሰዎች ይረኩ አረኩ። ፍልስፍና የቀዱ ሰዎች አረኩ። ዮሐንስ አፈወርቅ አባታችን ወደ እዛው በነበረበት በአንጾኪያ ፍልስፍናን ቀርቶ ጠጥቶት ነበረ። ጭልቅ አድርጎ ነው ለዛው የጠጣው። መምህሩ እንዲያው ክርስትና የዚያ ዘመን የፈላስፎች የአዋቂዎች ሁሉ የዘላለም ህይወት አይደለም የአጠቃላይ የነፍሳቸው የእውቀታቸው የአይምሯቸው ጥማት አርኪ ብቸኛው ክርስትና ሆኖ ፈላስፎች ሁሉ እያፈለሰ ሲወስድበት ዮሐንስ አፈወርቅ መምህር ምን ይል ነበር? እኔን የሚተካይ ፈላስፋስ ነበረ፣ ግን ምን ያረጋል፣ ክርስቲያኖች ይወስዱብኛል ይል ነበር። የሚፈራው ለምንድን ነው? ፍልስፍናውን ይጠጣሉ ግን አይረኩም፣ ህይወታቸው ደስተኛ አይደሉም። እያቸው በእኛ ሀገር እንኳን አንዳንድ ሰዎች፣ አንዳንድ ወጣቶች እነዚህ እንኳን በእውነቱ ፍልስፍናን ከቃሉ በላይ የሚያውቁትም አይመስለኝም፣ ቅርታ ይደረግልኝና፣ ግን ፈላስፋ ነኝ ለማለት አንዱ ጸጉሩን ፍትንትትል አድርጎ ጃኬቱን አዛልፉ እያለ መሄድ ፈላስፋ የሚሆንም ይመስለዋል። ፈላስፎች ጅሎች እኮ አይደሉም፣ በእውነት አዋቂ ነን ብለው ነው እንደዛ የሚያደርጉ እዚህ መሆን አይደለም። ፍልስፍና አጓጉል ነገር መናገርም አይደለም። ፍልስፍና እኮ ጥያቄው የህይወት ጥያቄ ነው። እዩት፣ ፊሎዞፊ የሚያስተምር ሰው አብሶሉት ትሩዝ ምንድን ነው ነው የሚለው ወይስ አብሶሉት ትሩዝ ምንድን ነው? አብሶሉት ትሩዝ ፍጹም እውነት ምንድን ነው? ፍጹም የህይወት ጥያቄው ይሄ ነው። ጠየቁ፣ ጠጡ፣ ተማሩ፣ ተማሩ፣ አረካ አሉ። ዮሐንስ አፈወርቅ አረካ ሲል መጣና ወንጌልን ሲጠጣው ረካ፣ የህይወት ውሃን ጠጣው። የሆኑ የህይወት ውሃ ሆኖ ፈለቀ። ይኸው ለሺህ ዘመናት ዓለምን ትርጓሜው ትምህርቱ ይፈውሳል። የዮሐንስ አፈወርቅ ፍልስፍናን ከጠጣ በኋላ አልረካ ብሎ ክርስቲያን፣ ባስልዮስ፣ ጎርጎሪዎስ ግሪክ ወርደው ፍልስፍናን ጠጡት፣ አልረካ አሉ፣ ወደ ክርስቶስ መጡ። ወደ ክርስቶስ ደቀ መዛል ክርስትናን ጠጡት፣ ረኩ፣ የህይወት ውሃ ሆኖ ከሆዳቸው ፈለቀ። ጎርጎሪዎስ ነባቤ መለኮት ተባለ፣ ከዮሐንስ ወንጌላዊ በኋላ ነገረመለኮትን ያራቀቀ በእውነት አስደናቂ ውሃ የፈለቀበት ሆነ። ጎርጎሬዎስ ባስሌዎስ ሆነ አስገራሚ ነው። ዮሐንስ አፈወርቅ ሆነ፣ ኤፍሬም ሆነ ፍልስፍና ማሰሯቸውን እየሰበሩ የፍልስፍና ማሰሯ ማሰሯ ወደማይሰበር ወደ ህይወት ውሃ ምንጭ ወደ ክርስቶስ ገሰገሱ። ባለሀብቶች ገሰገሱ፣ ጠቢባን ገሰገሱ። ሌሎቹን ኛ መገስገስ ያለብን ወደዚህ ነው ክርስቲያኖች